ስሙ ትርጉም አክሊል የሆነው ሊቀ ዲያቆናትና ቀዳማዊ ሰማዕት የተባለ ቅዱስ እስጢፋኖስ ሊቀ ዲያቆናት ከመባሉ በፊትም በመጀመሪያ ሐዋርያና ካህል ካህን ነበር ከዚያም ዲያቆን ሆኖ ተሹሟል። ይህም ጥቅምት 17 ቀን ነው። በሐዋርያ ሥራ ላይ እንደተጠቀሰው ይህ ቅዱስ በመጀመሪያ ገማሊያል በተባለ መምህር ትውፊትን ኦሪትንና ነቢያቱን ተምሯል። በጌታችን መድኃኒታችን ኢየሱስ ክርስቶስ መዋዕለ ስብከት ወቅትም እርሱ በዋለበት እየዋለ ባደረበት እያደረ ወንጌልን ተማረ፣ ደቀ መዝሙርም ሆነ። ጌታችንም ከሰባ ሁለቱ አርዲት አንዱ አደረገው። አጋንንትም ተገዙለት። የሐዋርያ ሥራ ምዕራፍ 5 ቁጥር 34። በበዓለ ሃምሳም መንፈስ ቅዱስ በወረደ ጊዜ ከሰባ ሁለቱ አርዴት መካከል የእርሱን ያህል ልሳን የበዛለት ሚስጢርም የተገለጠለት አልነበረም። በመንፈስ ቅዱስ መሪነትም ወንጌልን ሰብኳል። በቤተ ክርስቲያንም ፈተና ጊዜ በመንፈስ ቅዱስ መሪነት ሰባት ዲያቆናት ሲመረጡ አንዱ እርሱ ነበረ። የስድስቱ ዲያቆናት አለቃና የስምንት ሺህ ማህበር መሪም ሆነዋል። ከዚህም በኋላ ቅዱስ እስጢፋኖስ ከጌታ ዕርገተ በኋላ ለአንድ ዓመት ያህል ስምንት ሺውን ማህበር እየመራ ወንጌልን እየሰበከ ቢጋደል ኦሪት እየጠፋች ወንጌል ደግሞ እየሰፋች ሄደች። የሐዋርያት ሥራ ምዕራፍ ስድስት ቁጥር 4። ቅዱስ እስጢፋኖስም የእግዚአብሔር ጸጋና ኃይል ያደረበትና ታላቅ እንዲሁም ድንቅ ተአምራትን የሚያደርግ ሰው ስለነበረ በዚያን ጊዜ አይሁድ በመቀኝነት ተነሱበት፣ ከእርሱ ጋርም ክርክር ገጠሙ። ነገር ግን ሊያሸንፉት አልቻለም፤ የእግዚአብሔር መንፈስ አድሮበታልና፣ በፈጣሪ ኃይል አሸነፋቸው። ከዚህም በኋላ በሐሰት ምስክር ይህን ሰው በሙሴና በእግዚአብሔር ላይ የስድብን ቃል ሲናገር ሰምተነዋል በማለት ወነጀሉት። እርሱ ግን ስለ እውነት መሰከረ እንጂ በጃላላቸው። ሊቀ ካህናቱም በጠየቁት ጊዜ ስለ እግዚአብሔር አምላኩ መሰከረ። በመጨረሻም እንዲህ አላቸው፦ እናንተ አንገገታችሁ የደነደነ፣ ልባችሁም የተደፈነ፣ ጆሮአችሁም የደነቆረ እንደ አባቶቻችሁ መንፈስ ቅዱስን ዘወትር ትቃወማላችሁ። አባቶቻችሁ ከነቢያት ያላሳደዱት ማን አለ? ዛሬም እናንተ አሳልፋችሁ የሰጣችሁትንና የገደላችሁትን የጻድቁን መምጣት አስቀድመው የተናገሩትን ገደሏቸው። በመላእክትም ሥርዓት ኦሪትን ተቀብላችሁ አልጠበቃችሁም። በዚህም ተበሳጭተው በድንጋይ ወግረው ገደሉት። በዚህም ምስክሩን ፈጽሞ የሰማዕታትን አክሊል በጥር አንድ ቀን ተቀናጅቷል። የቅዱስ እስጢፋኖስ አማላጅነት እና ተራዳኢነት አይለየን። ወስብሃት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።